ሰላምና ጤና በያላችሁበት ይሁን ውዴ ብላክላይን ቤተሰቦች፣ በዚህ ሰዓት ወደ እናንተ የሚደርሱ አዳዲስ መረጃዎችን ማስደመጥ እንጀምራለን። የበረሃ አናብስቶች አስደናጭ ጀብዱ መስራታቸው ተሰምቷል። በመተከል አቅራቢያ በተካሄደው ውጊያ የመንግስት ጦር ከባድ ኪሳራ አስተናግዷል ተብሏል። ዝርዝሩን እናስደምጣቸዋለን። የመይሳው ካሳ ልጆች በጎንደር የብልጽግናን ጦር እያሳደዱ እንደገረፉት ተነግሯል። የተረፈው ሰራዊት ቤተክርስቲያን ተደብቋል። በቆይታችን ተሰሙታላችሁ። የአብይ ሀምር ጦር በንጹ ላይ የበቀል ክንዱን አሳርፏል። ንጹሃን ከነቤታቸው ዘግናኝ ግፍ ተፈጽሞባቸዋል። አሳዛኙን መረጃ እናስደምጣቸዋለን። የአብን ከሃዲዎች የነጋሻው መርሻ ገመና በድጋሚ ተጋልጧል። ዘረፈውም ተረጋግጧል። የዘገባችን አካል ነው። ኢትዮጵያውያን ስደተኞች አሳዛኝ አደጋ ገጥሟቸዋል። ዓለም አቀፉ ማህበረሰብ እንዲደርስም ጥሪ ቀርበዋል። ዝርዝሩን ይዘናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁን እንድትቆዩ በድጋሚ እንጋብዛለን። ከ26 በላይ የመንግስት ሰራዊት አባላት ላይ እርምጃ መወሰዱ የአማራ ፋኖ በጎጃም አሳውቋል። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በጠላት ላይ ኪሳራ ድርሷል። የአራተኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ፣ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድየተችሎ ብርጌድ፣ ደምሰስ ብርጌድ በጥምረት በሰሩት ድንቅ ኦፕሬሽን ፊልፊል ከተባለ ቦታ ላይ የአብይን ዙፋን አስጠባቂ ቡድን ድባቅ በመምታት ታሪክ መስራት ተችሏል። በዚህም አውደ ውጊያ ከ26 በላይ የመንግስት ኃይል መደምሰስ ይቻል በርካቶችን ከባድና ቀላል ቁስለኛ ማድረግ ተችሏል። የበረሀው መብረቅ አራተኛ ክፍለ ጦር የመከላከያ ከፍተኛ አመራሮችን ጨምሮ እስከ ሚሊሻ ድረስ በመደምሰስ የጀግንነት ታሪኩን እያስመዘገበ ይገኛል። የፋኖን ብርቱ ክንድ መቋቋም ያቃተው ወራደው የአብይ ወንበር አስጠባቂ ሽፍታ ቡድን በሶስት ንጹሐን ዜጎች ላይ የበቀል እርምጃውን ወስደዋል። በጎንደር ቀጠናም የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ውባንታ አባተ አንደኛ ኮር ጣና ገላውዲውስ ክፍለ ጦር በደራ ሰማይ ስር በብልጽግና ጥምር ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት አድርሷል። በደራ ወረዳ ከአምበሳሜ ከተማ በስተምስራቅ አቅጣጫ ተባባሪ ቀበሌ ላይ በጣና ገላውዴዎስ ክፍለ ጦር በአንበሳ ብርጌድ አናብስቶች የአርሶ አደሮችን መሳሪያ ለቀማ ተሰማርተው ደፈጣ ውስጥ የገባውን ወራሪ ኃይል ከቀኑ 6 ሰዓት እስከ 9 ሰዓት አፈር ድሜ አብልተው በመቀጥቀጥ ሞትና ቁስለኛ በማድረግ ሶስት አምቡላንስ አስክሬን እንዳስነሱትና ለማንሳት ያልቻሉትን ጥሏቸው በመሄዳቸው የአካባቢው ሰዎች መቅበራቸውን የአይንማኞች አረጋግጠዋል። ከሞት ያመለጡት እግሬ አውጭኝ ብለው በመፈርጠት ተባባሪ ሚካኤል ቤተ ክርስቲያን ገብተው ሙጥኝ ብለው ያመለጡ ሲሆን አናብስቶችም ያለምንም ጉዳት ድላቸውን በእጃቸው ይዘው በመውጣት በስኬት ውጤት ማጠናቀቃቸውን የአማራ ፋኑ አንድነት በጎንደር የሜጀር ጀኔራሉ ባንታ አባተ ኮር የጣና ገላዲስ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ሙልቀን አለይ ገልጿል። የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ክንፍ የሆኑት የአትሮንስ ብርጌድ አባላት በተከታታይ ስድስተኛ ቀኑን የያዘ ከፍተኛ ትንቅንቅ ዛሬም እያደረጉ ሲሆን በእብሪት ቆተት 041 አሮጌ አምባ 038 ወዥድ 036 በሚባሉ የገጠር ቀበሎች የገባውን የአብይ ዙፋን አስጠባቂ ሰራዊት በተወሰነ የተወሰነ ኃይል ብቻ ከፍተኛ ትንቅንቅ እያደረጉ ይገኛሉ። በአገዛዙ በኩል ከሁለት ቀን በፊት በነበረው አውደውጃ ድሮን የተጠቀመ ሲሆን ዛሬም በዚሁ 23 በሞርተር በበርካታ የጦር መሳሪያ ተኩስ ቢከፍትም በቀኝ አዝማች ታገሱ ያደራ ልጆች ክንድ እየቀመሰ ይገኛል። በዚህም የተበሳጨው የጁላ ሰራዊት ልዩ ቦታው ዘቃ በሚባል ቀጠና በቁጥር አምስት የሚሆኑ አርሶ አደሮችን እቤታቸው በመግባት በግፍ ገድሏል። ንጹሐንን ከገደለ በኋላም ቤትና እህል በማቃጠል የተለመደ አረመናዊ ተግባሩን ፈጽሟል። እንዲህ ባለ መንገድ የሚቆም ትግል እንደሌለ የአማረፋኑ በወሎ ቤት አማራ ሰራዊት መቅደላ ክፍለ ጦር አሳውቋል። የፋሽስቱ አብይ አህመድ የብልጽግና የአንድ ቡድን አገዛዝ ምራብ ወሎ በርካታ ቀጠናዎች ላይ የመብራት አገልግሎት ማቋረጡም ተሰምቷል። የደቡብ ወሎ ዞን የብልጽግና ካድሬዎች ምራብ ወሎ ቀጠና ከወረዳ ከተሞች ውጭ ባሉ በተለይ ፋኖ በተቆጣጠራቸው ታዳጊ ቀበሌ ከተሞች ከሚያዝያ 18 2017 ዓመተ ምህረት ጀምሮ የመብራት አገልግሎት አቋርጧል። በዚህም ንጹሕ የመጠጥ ውሃ እና ወፍጮ አገልግሎቶች ሙሉ ለሙሉ የተቋረጡ ሲሆን የቤንዚን አማራጭን ለመጠቀም በሊትር 450 ብር በመግባቱና ወደ አካባቢውም እንዳይገባ በፋሽስቱ አገዛዝ በመከልከሉ ህዝቡ ቸገሩን እየተገለጸ ይገኛል። ፋኖ የተቆጣጠረውን የተቆጣጣራውን ሰፊ ቀጠና መልሶ መቆጣጠር ያቃተው ጠላት በምትኩ የህዝብ አገልግሎቶችን ማቋረጥ እንደ መፍትሄ ከቆጠረው ከአንድ አመት በላይ ሆኖታል። በዚህም የአማራ ህዝብ መድኃኒትና፣ የህክምና ቁሳቁስ፣ ማዳበሪያና ሌሎች ግብአቶች እንዳይደርሱት በማድረግ በተለይ በህክምና እጦት ህዝባችን ላይ ባዮሎጂካል ጦርነት ከፍቶበት ያለ ሲሆን አሁንም የመብራት አገልግሎት በማቋረጥ ጸረ አማራ ተግባሩን አጠናክሮ ቀጥሎበታል። ስለሆነም ፋሽስቱ አገዛዝ የፋኖን ክንድ መቋቋም ሲያቅተው ማህበራዊ አገልግሎቶችን በማቋረጥ እስከ መድፍ ጀትና ድሮን ጅምላ የንጹሃን ጭፍጨፋ የደረሰበት ዓለም አቀፍ ወንጀል የሚቆመውና ታሪክ የሚሆነው በጠንካራ ትግል ነውና ህዝባችን የተጀመረውንና በድል ዋዜማ የሚገኘውን የአማራ ህዝብ የልውን አተጋለ እንደ ህዝብ አንድ ሆኖ በመቆም እንዲታገልና ነጻነቱ እንዲጎናጸፍ ብሎም ህልውናውን እንዲያረጋግጥ ስንል ጥሪያችንን እናቀርባለን ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ አምሳ አለቃ ሁሴን ኡመር ገልጿል። የአብን ካሃዲዎች ከሚመሯቸው ተቋማት ውስጥ አንዱ የሆነው የኢትዮጵያ ፖስታ ድርጅት ዘረፋውን ለመደበቅ ሌላ እርምጃ መውሰዱ ተሰምቷል። የጋሻው መርሻ ተቋም በቅርቡ ለተከበረው የትንሣኤ ባል ከማናጀር በላይ ላሉ ኃላፊዎች ብቻ የሁለት ወር ደሞዝ ቦነስ መስጠቱ መዘገቡ ይታወቃል። በርካታ የተቋሙ ሰራተኞች እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸው ገልጸው ነበር። በዛሬ ዕለት የወጣ መረጃ እንደሚጠቁመው ደግሞ ለቀሪው የተቋሙ ሰራተኛ አምስት ሊትር ሊትር ዘይት እና አምስት ኪሎ ዱቄት በዓሉ ካለፈ በኋላ ተሰጥቷል። ባለፈው ስለ ኢትዮጵያ ፖስታ በጉርሻ መረጃ ሚዲያ ላይ ከወጣ በኋላ ለሰራተኛው አፍ መዝገ የሚሆን አምስት ሊትር ዘይት እና አምስት ኪሎ ዱቄት በዓሉ ካለፈም ቢሆን ሰጠውናል ያሉን የተቋሙ ሰራተኞች፣ ይህም የሆነው በፍላጎታቸው ሳይሆን ጉዳዩ ሚዲያ ላይ በመውጣቱ መሆኑንም ጠቁመዋል። በዚህም መሰረት ከማናጀር በታች ያሉ ሁሉም የኢትዮጵያ ፖስታ ሰራተኞች ከማክሰኞ ጀምሮ ይህንን ዘይትና ዱቄት እንደተቀበሉም ታውቋል። ዜናው በወጣበት ሚዲያ የፌስቡክ ገጽ ላይ ስድብ የተቀላቀልበት ምላሽ ያስቀመጡት የኢትዮጵያ ፖስታ ምክትል ስራ አስፈጻሚ አቶ ጋሻው መርሻ እውነት ነው ለማኔጅመንት አባላት ቦነስ ከፍለናል፣ ተከፈለው የአንድ ወር ደሞዝ ብቻ ነው ብለውም ነበር። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨመረልናል ብሎ ሲያስብ ከማናጀር በላይ ላሉት ብቻ የሁለት ወር ደሞዝ ቦነስ ተብሎ የተቋሙን ገንዘብ መቀራመታቸው አሳዝኖናል። እነሱ በቦነሱ ብቻ ከ80000 እስከ 212000 ሲከፋፈሉ ተራው ሰራተኛ ለባል ዶሮ መግዣ አጦውላል ብለው የተናገሩት አንድ የተቋሙ ሰራተኛ ነበሩ። አሁን ላይ የኢትዮጵያ ፖስታ ከ2200 የሆነው የሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከአራት ሺህ ብር ጀምሮ እስከ 16 ሺህ ብር እንደሚደርስ ታውቋል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ ስልሳ ስምንት ሰዎች መገደላቸው ተነግሯል። በርካታ ኢትዮጵያውያን ስደተኞች በሚኖሩበት የመን ትናንት ሰኞ ማለዳ በተፈጸመው ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡ ሰዎች መካከል ኢትዮጵያውያን እንዳሉም እየተገለጸ ነው። አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሰአዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስሏል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩ ስደተኞች አፍሪካውያን መሆናቸው ከመገለጹ ውጭ የየት ሀገራት ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገ ወጥ አደገኛ ጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያንን ጨምሮ ከሌሎች የአፍሪካ ቀንድ ሀገራት የሚነሱ ስደተኞች ናቸው። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያ በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳዩ አሰቃቂ ምስሎችን አቅርቧል። ሳዓድ ውስጥ የ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 ያሉ ዘገባዎች እያመለከቱ ሲሆን የሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መሰማቱን ዘግቧል። በሁቲ የሚመራው የሀገር ውስጥ ጉዳይ ሚኒስቴር ሆን ተብሎ በሰላባዎቹ ላይ የተፈጸመ የቦምብ ጥቃት መሆኑን በመግለጽ ድርጊቱ የጦር ወንጀል ነው በማለትም አውግዞታል። የመንግስታቱ ድርጅት የስደተኞች መረጃ አይኦኤም በሰአዳ ስደተኞች ላይ የህይወት መጥፋት መከሰቱን በሚያመላክቱት ሪፖርቶች ላይ በጽኑ ማዘኑን ገልጿል። ምንም እንኳን አይኦኤም በስደተኞቹ መካከል ውስጥ የማይሰራ ቢሆንም ክስተቱን ቅርበት እየተከታተልነው ነው ሲሆን በሚያስፈልገው ሁሉ ድጋፍ ለመስጠት ቁርጠኛ ነንም ብሏል። በተጨማሪም በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች የሲቪሎችን ደህንነት መጠበቅን ቅድሚያ እንዲሰጡ እና ዓለም አቀፍ ሕጎችን በሙሉ እንዲያከብሩ ጥሪ እናቀርባለን ብሏል። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዚዳንት ትራምፕ በሁቲዎች ላይ የሚፈጸመው ጥቃት እንዲጠናከር ትእዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥ ከ800 ወላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶች የሚቆጠሩ የሁቲ ተዋጊዎች እና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑን የሚሳይል እና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገልለዋል ተብሏል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን፣ በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በፈጸመው ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃቱ የራስ ኢሳ የነዳጅ ማምረቻን ማውደሙን እና ይህም ሁቴዎች ዘመቻዎችን የማካሄድ አቅማቸውን የሚያዳክመው ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠር ዶላር ገቢን ያሳጣለን ብሏል። ኢትዮጵያውያን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመር በህገወጥ መንገድ በማቋረጥ ከባህር ላይ አደጋ ከተረፉ ወደ የመን እንደሚገቡም ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮም ፍለጋ ወደ ሳውዲ አረቢያና ወደ ሌሎች የባህረ ሰላጤው ሀገራት ይጓዛሉ። ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃትና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡም ሲዘግብ ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህን የደህንነት ስጋት ቢኖርም ባለፈው የአውሮፓውያን ዓመት ከ60 ሺህ በላይ ስደተኞች ወደ የመን የገቡ ሲሆን በአብዛኛው ምንም ድጋፍ አያገኙም። በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም እንደሆነ ብላክ ላይን ሚዲያ ትናንት ምንጮችን ጠቅሶ መግለጹ ይታወቃል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ዛሬ ለቢቢሲ አረጋግጧል። ይህ አዲስ በመዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑንም ተናግሯል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህም ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላልም ብሏል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲው ሊሰረዝ እንደሚችል ቦርዱ ማስታወቁም ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን ዶክተር የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነት እንደፈረመ ድርጅት እንዳዲስ በቦርዱ በመመዝገቡ ተገቢ አለመሆኑ ሲገልጽ ቆይቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት በወጡት መግለጫ በደብረ ጽዮን ለሚመራው ቦርድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጮች፣ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሰካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ተናግረዋል። አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ተናግረዋል። ይሁን የኢትዮጵያ ምርጫ ቦርድ ያስቀመጣቸው መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ተናግሯል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ተናግሯል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባሉ የነበሩ የነበሩት እና የትምህርት ዋና ስራ አስፈጻሚዎቹ በየነ መክሩ እንዲሁም ፕሮፌሰር ክንድያ ገብረህይወት እንደሚገኙበትም ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀስ ያለው ፓርቲ በሌተናል ጄኔራል ታደሰ የሚመራው የትግራይ ጊዜው አስተዳደር የአንድ አመት ጊዜ ካበቃ በኋላ ክልላዊ መንግስትነትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጫችን ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉ እንደሚችሉም ተናግረዋል። ከፓርቲው መስራች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር እና ፕሮፌሰር ክንድያ ገብረህይወት በሚኒስቴር ደኢታ ማዕረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ ሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሷል። በ1967 ዓ.ምት በደደቢት በረሃ የተመሰረተ ከተከሰተ ህወሀት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስም ቆይቷል። በእነ ደብረ ጽዮን የሚመራው ህወሀት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲካሄድ ተጠይቆም ነበር። ህወሀት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ህወሀት እንደ ፓርቲ በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ የሚል መግለጫም አውጥቷል። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያ ገንዘብ መሆኑን ነው ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ እየጨመረ በመጠው በስደተኞች ቁጥር በኩል ወቅታዊ መረጃን በዛሬው እለት በሰጠበት ወቅት ነው ይህንን ያለው። ተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ፊሊፖ ግራንዲ ለጸጥታው ምክር ቤት ቤት ሁኔታውን ሲገልጹ ሁከት የዘመናችን ዋነኛ መገበያ ገንዘብ ሆኗል ሲሉም አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሶ በቀጠለው በየሀገሪቱ ባለው ግጭቶች ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ብለዋል። በተለይ ወደ ሰባት ሚሊዮን የሚጠጉ ስደተኞች ከሱዳንና ዩክሬን የተፈናቀሉ መሆናቸውንም ኮሚሽነሩ ጠቁመዋል። ኮሚሽነሩ አክለው በአጭርና በረዥም ጊዜ ደህንነታቸው የተጠበቀና አሰማማኝ ዋስትና እስካልተሰጣቸው ድረስ ተፈናቃዮችን ወደ ስፍራቸው መመለስ አይቻልም ብለዋል ሲል የዘገበው የአፍሪካ ኒውስ ነው። ውድ አድማጮቻችን፣ ለዛሬ ነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።